በኢትዮጵያ አዲስ ኪዳን ካህናት ቤተ ክርስቲያንና በማርሴል ቴሌቪዥን ይህን መልእክት የምትከታተሉ ቅዱሳን የዛሬ የእሁድ ማለዳ መልእክታችን ሀሳብ የእንደገና አምላክ የሚል ይሆናል። በማስታወሻ ደብተራችሁ ላይ የእንደገና አምላክ ብላችሁ እንድትጽፉ ይሁን። በሕይወት ውስጥ ትልቅ ስጦታ ምንድን ነው ብላችሁ ታስባላችሁ? ምናልባት ገንዘብ፣ ወርቅ፣ አልማዝ ወይም የከበረ ድንጋይ ብላችሁ ልታስቡ ትችሉ ይሆናል። ለኔ ግን በሕይወት ውስጥ ትልቁ ስጦታ የእንደገና አድል ነው። ገንዘብ ከሰጠ አልማዝ ከሰጠ የከበረ ድንጋይ ከሰጠ በላይ የእንደገና ዕድል የሰጠ ውድ እንደሰጠ ይሰማኛል። እግዚአብሔር አምላካችን አምላክ ብቻ ሳይሆን የእንደገና አምላክ ነው። ሰዎች በእኛ ተስፋ ሲቆርጡ፣ እኛ በእኛ ተስፋ ስንቆርጥ፣ በእኛ ተስፋ የማይቆርጥ የእንደገና አምላክ ሲደክመን፣ ተስፋ የማይቆርጥብን ስንሳሳት ብዙ ጊዜ አስረድቶን እንደ አዲስ ስንሆን ብዙ ጊዜ አስተምሮን እንዳልገባቸው አዳዲስ ሰዎች ስንሆን በእኛ ተስፋ የማይቆርጥ የእንደገና አምላክ ወዳጆቼ በሰው ዘንድ እንደገና ብሎ ነገር የለም። በሰው ዘንድ እንደገና ማክበር፣ እንደገና ማፍቀር የሚባል ነገር የለም። በእግዚአብሔር ዘንድ ግን እንደገና ማንሳት፣ እንደገና መደገፍ፣ እንደገና ሰው ማድረግ፣ እንደገና ታሪክን መቀየር፣ እንደገና መሸለም፣ እንደገና እንደገና የተበላሸውን ነገር ማስተካከል እንደገና ክብርን መመለስ እንደገና ስምን ማደስ የሚያቅበት አምላክ እግዚአብሔር ነው። እግዚአብሔር አምላክ ብቻ አይደለም የእንደገና አምላክ ነው። እግዚአብሔር አምላክ ብቻ አይደለም የወደቁትን የሚያነሳ የደከሙትን የሚያበረታ የተበላሸውን የሚያስተካክል የጠፋውን የሚመልስ የእንደገና አምላክ ነው የሚል ሰው ካለ በደንብ አርጎ ያጨበጭባል። ሃሌሉያ! ዛሬ በዚህ ጉባኤ በብዙ የሕይወታችሁ ጉዳይ ላይ የእግዚአብሔር የእንደገና መንፈስ ያልፍበታል። ምናልባት ቅድም እንደነገርኳችሁ እግዚአብሔር እንደገና አምላክ ነው ብዬ ስላችሁ፣ በሰው ዘንድ እንደገና የለም እንዳልኳችሁ። ሰው እንደገና ማፍቀር እንደገና መውደድ አይችልበትም። እንዳልኳችሁ ሰይጣንም በሱ ዘንድ እንደገና የለም፣ እንደገና መስጠት የለበትም፣ እንደገና ማክበር አይችልበትም። አንድ ጊዜ ከጣለ ጣለ፣ አንድ ጊዜ ከሰበረ ሰበረ፣ አንድ ጊዜ ከረሳ ረሳ፣ አንድ ጊዜ ካዋረደ አዋረደ እንጂ የተዋረደውን ማክበር፣ የወደቀውን ማንሳት፣ የተበላሸውን ማስተካከል አይችልበትም። ምናልባት ሰው ጋር የእንደገና እኮ ሊኖር ይችላል ብላችሁ ካሰባችሁ ደግሞ ያ የሰው እንደገና ወይ ሁለቴ ከበዛም ሶስቴ ነው የሚሆነው። የእግዚአብሔር እንደገና ሁለት ጊዜ ሶስት ጊዜ ሳይሆን መጨረሻ የሌለው የምህረ ስጦታል። የእግዚአብሔር እንደገና ከሰው እንደገና የሚለየው ለዚህ ነው። የሰው እንደገና አንድ ጊዜ ሁለት ጊዜ ከሆነ በኋላ ከኋላው ብዙ ንግግር አለው፣ ብዙ ትችት አለው፣ ብዙ ወሬ አለው፣ ብዙ ግልምጫ አለው፣ ብዙ ፍጥጫ አለው። የእግዚአብሔር እንደገና ግን የምህረት መጨረሻ የቸርነት መጨረሻ የሌለው መጨረሻ የሌለው ደግነት ነው። ሃሌሉያ! ይሄ እንደገና ለእኔም በዝቶልኛል የሚል ሰው ካለ እንደገና ለእግዚአብሔር ክብር ያመጣል። በጣም ደስ ይለኛል። በከባድ ሁኔታ ውስጥ እያለፋችሁ ያላችሁ ወንዶችና ሴት ልጆች በአስቸጋሪ የሕይወት ምዕራፍ ውስጥ ያላችሁ እንደወደቃችሁ የሚሰማችሁ ነገራችሁ እንዳበቃ ታሪካችሁ እንደተበላሸ ከዚህ በኋላ ተስፋ እንደሌላችሁ በኃጢአት አረንቋ ውስጥ የማቀቃችሁ እንዳላችሁ የሚሰማችሁ ካላችሁ አንድ የምሥራች አለኝ። አምላካችሁ እግዚአብሔር የእንደገና አምላክ ነው። አምላካችሁ እግዚአብሔር የእንደገና አምላክ ነው። እግዚአብሔር እንደገና የእንደገና አምላክ እንደሆነ አዳምና ሔዋን የመጀመሪያዎቹ ምሳሌዎች ናቸው። እንስሳን መስዋዕት አድርጎ ራቁታቸውን ሲሸፍን በእነሱ ተስፋ እንዳልቆረጠባቸው ትረዳላችሁ። ያኔ በዘፍጥረት መጽሐፍ በኤደን ገነት በአዳምና ሔዋን ተስፋ ያልቆረጠ አምላክ ዛሬ ራቁት ብትሆኑ፣ ዛሬ ውዳቂ ብትሆኑ፣ ዛሬ ኃጢአተኛ ብትሆኑ፣ ዛሬ ነብሳችሁ ቢደክማት እግዚአብሔር በእናንተ ተስፋ አልቆረጠም። ሰዎች በእናንተ ተስፋ ቆርጠው ሊሆን ይችላል። ራሳችሁም ተስፋ ቆርጣችሁ ሊሆን ይችላል። ብዙ ነገር ስታስቡ ከዚህ በኋላ ተስፋ እንደሌላችሁ የሚሰማችሁ ሊሆን ይችላል። አንድ ነት ግን እነግራችኋለሁ፣ ሴጣን ይህን ሲሰማ ከው ነው የሚለው። እግዚአብሔር በእናንተ ተስፋ አልቆረጠም። እግዚአብሔር በተበላሸው ነገራችሁ ተስፋ አልቆረጠም። እግዚአብሔር በትዳራችሁ ላይ ተስፋ አልቆረጠም። በጤናችሁ ላይ፣ በስራችሁ ላይ፣ በህይወታችሁ ላይ፣ በልጆቻችሁ ላይ ተስፋ አልቆረጠም እግዚአብሔር እናንተ ያሰማል። መጽሐፍ እንደሚናገር ጠላቴ ሆይ፣ ደስ ሳይበል በወድቅ እንኳን እነሳለሁ በጨለማ ብቀመጥም ጌታ ብርሃኔ ነው ተብሎ እንደተጻፈ ጠላታችሁ ደስ ሳይበለው ብትወድቁ እንኳን ትነሳላችሁ። ዛሬ ማለዳ ጨለማችሁ ይነጋል። በዚህ ዓመት ጨለማችሁ ይነጋል። ሳመልከው ደስ የሚለኝ ጌታ፣ የእንደገና አምላክ ከሴጣን ጋር ውል የገቡ ኪዳን የፈጸሙ መሰዋዕት ያቀረቡ ጥቂት ያጓደሉ ሲመስለው ቆልምሞ ይጥላቸዋል። አንገታቸውን ሰብሮ ያዋርዳቸዋል፣ ድጋሚ ላያነሳቸው ነገራቸውን ሁሉ ይበታትናል። እኔና የእናንተ አምላክ ይገርማቸዋል። አይደለም አሟልታችሁ ብታጓድሉ እንኳን ፊቷችሁን ወደሱ ባዞራችሁ ጊዜ ምሕረት ለማድረግ የሚራራ ምሕረት ለማድረግ የሚራየንደገና። እኔ ዛሬ የእግዚአብሔር መንፈስ በውስጤ ይሞላኝ ቃል ይህንን ነው እንደዚህ ይበላቸዋለኝ ጌታ እግዚአብሔር በእናንተ ተስፋ አሁንም መነሳት አሁንም መውደቅ አሁንም ማሰብ አሁንም መበላሸት አሁንም መሞከር አሁንም መድቀም አንድ አይነት ሕይወት ውስጥ እየተመላለሳችሁ እጭ ብላችሁ በገዛ ሕይወታችሁ ተስፋ የቆረጣችሁ ካላችሁ ቤተሰብ ተስፋ የቆረጠባችሁ፣ ሀገር፣ ትምህርት ቤት ተስፋ የቆረጠባችሁ ከዚህ በኋላ ለምንም አይሆንም የተባላችሁ በሰማይ ያለው አምላካችሁ አጥንታችሁ በእናታችሁ ማህፀን ያዋደደ ሳትፈጠሩ በፊት በስም የሚያውቃችሁ እግዚአብሔር ስለ እናንተ ተስፋ አልቆረጠም። ከፀሐይ በታች ማንም በእናንተ ተስፋ ቢቆርጥ ምንም አያመጣም። ሰማይ በላይ ያለው አምላካችሁ እግዚአብሔር ስለ እናንተ ተስፋ አልቆረጠም። አብርሃምና ሳራ ሁለተኛና ሶስተኛ እድል ከእግዚአብሔር እንደተቀበሉ ዛሬ በዚህ ማለዳ ሁለተኛ ሶስተኛ ብቻ ሳይሆን መጨረሻ የሌለው የምሕረት እድል የምትቀበሉ ሰዎች እዚህ ውስጥ አላችሁ። የእግዚአብሔር ሁለተኛ እድል ለአብርሃምና ለሳራ ለአርባ ዓመታት እንደነበረ አብርሃም ለእግዚአብሔር ለመታዘዝ አስር ምዕራፎች እንደፈጀበት ብዙ ምዕራፍ ቢፈጅባችሁም እግዚአብሔር ግን ወደሚፈልገው የህይወት አይነት እስክትመጡለት ድረስ እናንተን እናንተን ከመርዳት፣ እናንተን ከመደገፍ፣ እናንተን ከማስቀጠል የማይደክም አምላክ አለ። አባት ቢሆን ይደክማል፣ እናት ብትሆን ትደክማለች፣ ወጓደኛ ወንድምህ፣ እህት ቢሆን ይደክማል። የማይደክም በፍቅር አይኖቹ የሚፈልጋችሁ ሁልጊዜ የሚራራላችሁ አባት አለኝ የሚል ሰው ካለ አሜን ይበለ። አረ አባት አለኝ የሚል ሰው ካለ አሜን ይበለ። ፓስተር ሲሰለች የማይሰለች አገልጋይ፣ ዘማሪ ሲታክተው የማይታክተው አይ፣ የእናንተ ነገር አሁንስ በዛ የማይል ጊዜ በምህረት የሚሸፍን በደሙ የሚያጥብ ሁልጊዜ በኃይሉ የሚደግፍ አምላክ አለኝ የሚል ሰው ካለ አሜን ይበል። ወዳጆቼ እውነት እነግራችኋለሁ፣ የወደቀችውን የዳዊት ድንኳን እንደገና ሰራት አለው ተብሎ እንደተጻፈ ዛሬ ማለታ የተበላሸባችሁ የወደቀባችሁ ነገር እንደገና ይሰራ እንደገና ይነሳል። ያ የመዝሙር ህይወታችሁ የዝማሬ ህይወታችሁ እንደገና ይመነሳል። የጸሎት ህይወታችሁ ይመነሳል። የእግዚአብሔር የሚወደው የልጅነታችሁ ህይወት እንደገና ይነሳል። የዳዊትን ቤት የዳዊትን ድንኳን እንደገና ሰራታለሁ እንዳለ እንደገና በዚህ ዓመት ቤትሽን ይሰራል፣ ትዳርሽን ይሰራል፣ ቢዝነስን ይሰራል፣ ህይወትን ይሰራል፣ ክብርህን ይመልሳል። የእንደገና አምላክ የእንደገና አምላክ አይኖቹ ልጆቹን እየፈለገ ነው። ልጆቹ አቅም አንሷቸው የወደቁ ልጆቹ ለማንሳት ተዘርግቷል ይላችኋል ነው። እግዚአብሔር እንደዚህ ብሎኛል። እንደገና በመካከላችሁ አልፋለሁ ብሎኛል። እንደገና ኃይላችሁን አድሳለሁ ብሎኛል። እንደገና አምባችሁን አብሳለሁ ብሎኛል። እንደገና ምርኳችሁን መልሳለው ብሎኛል። እንደገና ወደ ክብር መልሳችኋለሁ ብሎኛል። እንደገና አምላክ እግዚአብሔር አምላካችን አምላክ ብቻ አይደለም የእንደገና አምላክ ነው። አምላካችን አምላክ ብቻ አይደለም፣ የእንደገና አምላክ የወደቁትን የሚያነሳ የተበላሸውን የሚያስተካክል የሞተውን አልዓዛርን በስም ጠርቶ መካከል የሚቀላቅል የእንደገና አምላክ አፍንጫ የተያዘበትን አክትሞነታል የተባለውን አልዓዛርን እንደገና በስም የጠራ አምላካችሁ እግዚአብሔር ዛሬ ማለታ የሞተባችሁን ነገር በህይወት ያኖረዋል። እኔ አላውቅም፣ እኔ አላውቅም፣ እኔ አላውቅም። እኛ እንደዛ ታላቅ ሴት ሬሳ ቤት አስቀምጣችሁ ሰላም ነው ያላችሁ ሰዎች እግዚአብሔር ሰላም ወደ ቤታችሁ ሳትመለሱ ቀድሞ በቤታችሁ ይገባል፣ ቀድሞ ወደ ህይወታችሁ ይገባል። የምናመልከው የምንዘምርለት የምናገለግለው ያድነናል ያለው የተማመንንበት አምላክ ብቻ አይደለም፣ የእንደገና አምላክ ነው። አሜን ነው ወይ? የእንደገና አምላክ ነው። ክብር ለእግዚአብሔር ይሁን። ዛፍ እንኳን ቢቆረጥ ስሩ እንኳን ባፈሩስ ቢሞት ከውሃ ሽታ የተነሳ ሊያቆጠቁ ተስፋ አለው ተብሎ እንደተጻፈ ማን ነው ለህይወትሽ? ማነው ለህይወት ተስፋ የለውም ያለው? ማነው ለአገልግሎት፣ ማን ነው ለኑሮ፣ ማን ነው ለትዳርህ ተስፋ የለውም ያለው? ለጤና ተስፋ የለውም ያለው ማነው? የምናመልከው አምላክ የምንዘምርለት የምንሰግድለት ጠዋትና ማታ ፊቱን የምንፈልገው ስሙን የምንጠራው አምላካችን ይገርማል። እኔ ዛሬ እነግርሃለሁ አተኩሬ እነግርሃለሁ። ምናልባት ይሄ መልእክት የሆነ ቀን ይጠቅሚ ይሆናል። የከፋ ቀን፣ የደከመ ቀን ሊጠቅሚ ይችል ይሆናል። ለሆነ ጓደኛ ላክለት። ለታከተው ህይወት ላስጠላው፣ ሙት ሙት ለሚለው ነገር ላቅለሸለሸው፣ ለሆነ ቤተሰብ ላክለት። እግዚአብሔር የእንደገና አምላክ ነው። ይገርማል። የእንደገና አምላክ ነው። እግዚአብሔር ጋር ዩሴንድ ስሮ የለም ተጠቅሞ መጣል የሚባል ነገር የለም። ሲኖር የሚኖር ብቻ አምላክ አይደለም። ቢኖርህም ባይኖርህም ካንተ ጋር የሚኖር አምላክ ነው። ሲትችል ብቻ ሰጥቶክ ቢሆን አይደለም ሲያቀትም አብሮ ከሚቆም አምላክ ነው። ስትጸልይ ስትጾም በቅድስና ስትመላለስ ብቻ አይደለም። ሲያቀት ህይወት ሲታክት በብዙ አስቸጋሪ አረንቆ ስታልፍ እግዚአብሔር አምላክ ካንተ ጋር የሚሆን አምላክ ነው። አሚን ነው። ክብር ለጌታ ይሁን። የእንደገና አምላክ የእንደገና አምላክ እግዚአብሔር ይባላል።